የሳብስ የቆጣሪ ማቴሪያሎች ማምረቻ ነው። ተመልከቱት። ማቅለጫቸውን እያቀለጡ ነው። አፈሩን ደግሞ ለሞልድ እያዘጋጁ ነው። ኢትዮጵያ ውስጥ ነው እየተሰራ ያለው፣ ውጭ አይደለም። ይህንን የሚሰሩት ድርጅቶች ግን ያመረቱትን ምርት ለሀገር ውስጥ እያቀረቡ አይደለም። ገዢ የላቸው የኢትዮጵያ ውሃ ልማት ድርጅት ይህንን ጉዳይ እንዴት እያጤነው ነው እንደሆነ እንጃ። አሁንም ከቱርክ ነው የሚገባው። ምርታችን ከቱርክ ነው የሚገባው። ሳቢያ አቃቂ አካይን ያለው ያመረቱት ምርት ወደ ውጭ ገበያ ነው የሚልኩት። እርግጥ ነው በብዛት ያመረቱትን ምርት ይዘዋል መወልዳቸውን ማየት ትችላላችሁ። በጣም የተደራጀ እጅግ በጣም አቅም ያጎለበተ ድርጅት ስለመሆኑ ከመረጃ ምንጫቸው ሰምቻለሁ። ኢትዮጵያን ያኮራ ድርጅት ነው። አምናም ይሄንን ድርጅት ለማስተዋወቅ ሞክሬያለሁ። ከልጆቼ ጋር ነው ያየሁት። ዘንድሮ አልተመቸም። በአጋጣሚ ከልጆቼ ጋር አልመጣሁም። ብቻዬን ነው የመጣሁት። የእነሱ ድርጅት ነው ይሄ። የተተኪው ትውልድ ይሄ ምርት ወዴት እየሄደ ነው? በጣም ገራሚ ድንቅ ድንቅ አፈጻጸም ነው የያዙት። በእውነት ሊመሰገኑ ሊጨበጨብላቸው ይጠበቃል። መርቱልን እናመሰግናለን ሌላው እዚህ ጋር የማስታወቃችሁ ኢትዮ ኢንጂነሪንግ ግሩፕ ነው ኢትዮ ኢንጂነሪንግ ግሩፕ በፍሬንሸራ ምርት በጣም የታወቀ ስራ ለከባድ መኪና ለትናንሽ መኪናዎች ጭምር እንደዚህ ሞልዶ እያዘጋጀ ያመርታል ግን ሀገር ውስጥ ከውጭ የሚገቡትን ምርት በመግዛት ስለተለከፍን እየገዛን አይደለም ለምን እጅግ በጣም ከግማሽ ባነሰው ዋጋ ነው አገልግሎት ላይ እንዲውል እያደረጉ ያሉት ይሄው አለላችሁ ማሰራት ትችላላችሁ በየአይነቱ የከባድ መኪና ጀምር። እናመሰግናቸዋለን፣ በርቱልን። የፕሮሞሽን ስራ አንሳቸዋል። ሌላው ቢጂአይ ኢትዮጵያ ነው። ኢንዱስትሪያል ኤንድ ኢንጂነሪንግ ግሩፕን ሁላችንም እናውቀዋለን፣ ቤተሰብ ነው። እነዚህ እንግዲህ ምርቶቹን እያስተዋወቀ ያለበት ነው። ቢጂአይ ኢትዮጵያ እጅግ በጣም እናመሰግነዋለን። ትላልቅ ድርጅቶችን በማምረት የሚታወቅ ነው። የጨው ፕሮሰስ፣ የምርት ፕሮሰስ፣ የሲሚንት ፕሮሰስ ላይ አገልግሎት የሚሰጡ ድርጅቶችን አምርቶ ሰጥቶናል። ይቺን አስደናቂ ነገር አያጫት አየር ላይ ነው የምትሰራው፣ እንዳትነኩት ተብሏል። አዋን ነከቡም እና አየር ላይ ነው ማስታወቂያ የምትሰራው የመጀመሪያውን የዘንድሮ ነው። ይሄን አዲስ ምርት ነው ዞልን የመጣው በካርድ በሴንሰር እያደረገ የሚሰራ የውሃ ቆጣሪ ነው። አዲስ ምርት ነው የመረጠው። በአዳዲስ ስራዎች እያቀረበ ነው። ግን ለውጭ ነው የማይቀርበው። ኢትዮጵያ ውስጥ የተወሰደለት አይደለም። ለምን? አማጋ ስቲል ፋክተሪ የአቃቂ ብረታብረት ነው። በጣም ትልቅ ስራዎችን እየሰራ ነው። በቅርብ ጊዜ ውስጥ ከአይረን የሚያወጣው ኦር አይረን ኦርን አቅልጦ ጭምር እንደዚህ ሊያቀርብ እንግዲህ በዝግጅት ላይ እንዳለ ሰምተናል። ከዛሬ ፊት የእሱ የሚባል ካልተሳሳት በአንድ ብረታብረት ድርጅት በጋራ ጆይን ቬንቸር ሆኖ ከአይረን ኦርን እንደዚህ እያወጡ አቅልጦ ለመሸጥ እንሰራለን ሲሉ እንደነበረና እንደቆመ ነው። በቅርብ ጊዜ ግን ከመንግስት ጋር ሆኖ ሊሰሩ እንደፈቀዱ እንደ ውል ስምምነት እንዳደረጉ ሰምቻለሁ። ይበል የሚያሰኝ ነው። የዚሁ ላይ የአንበሳውን ድርሻ የተወጣው የኢንዱስትሪ ሚኒስቴር ነው። በእውነት በጣም እናደንቀዋለን። በየአመቱ እየተሻሻለ የመጣን ስራ እየሰራ ስለሆነ በጣም በጣም እናመሰግነዋለን። ይበርታ እንላለን ኢንዱስትሪ ሚኒስቴር። ሌላው አዲስ ኮንቬንሽንን ሳላደንቅ አላልፍም። ይህን የመሰለ የተንጣለለ አዳራሾች ሰርቶ በቅርብ የእድሜ ቆይታ ውስጥ ለአገልግሎት እንዲውል በማስቻሉ በጣም በጣም እናደንቀዋለን እናመሰግነዋለን። በእውነት ኢትዮጵያን ወደ ለውጥ ጎዳና እያመሩ ያሉ የስርአቱ ጋሻ ጃግሬዎች እየመጡ ስለመሆኑ ማሳያ ነው። የተለያዩ ስራዎችን ነው እዚህ አዳራሽ ውስጥ የጎበኘሁት። የጎበኛዎቹ የስራ አጋጣሚዎች ሁሉ ይበል የሚያሰኝ የሚደንቅ፣ እጅግ በጣም የወደድኩት የተደነቅኩበት ጭምር በፈጠራ ክህሎታቸው የላቀ ጥግ የደረሱ ወገኖች፣ እጅግ የሚያስመኩ ለአዲሱ ትውልድ ብርታትም ምካትም መሆን የሚችሉ ወገኖችን ነው እየተመለከት ነው ያለ ነው እና በእውነት በጣም እናመሰግናለን። ከጦርነት አውድ እና ከቁርቁስ የወጣ ትውልድ ያሻናል። ይሄንን ደግሞ የቤት ስራ የኢንዱስትሪ ሚኒስቴርም የትምህርት ሚኒስቴርም በስፋት መስራት ይጠበቅበታል። በተኪ ምርቶች በኩል ኢትዮጵያኖች በእውነት ግብ እየመቱ ነው ማለት ይቻላል። ውጤታማ እየሆኑ ነው ማለት ይቻላል። ነገር ግን የገበያ ትስስር ላይ አሁንም መሰራት እንዳለበት ታዝቤያለሁ። በጣም ብዙ ድርጅቶች የገበያ ምርታቸውን ወደ አገልግሎት የስራ ምርታቸው ወደ አገልግሎት ቢያወጡም ገዢያቸው ግን አሁንም በውጭ ምርት ሀሳብ የተሰለበ ማህበረሰብ ነን ማለት ይቻላል። የውጭ ሲባል ብቻ አድናቆታችን ከፍ ያለ ነው። የሀገሪቱ ሲባል ደግሞ የማጣጣል አባዜ አለን። ከዛ የብሬን ዎሽ ስራ ይጠበቅብናል። እንግዲህ ይህን ስራ እንጠብቃለን ከሚመለከተው አካል አብራችሁ ስለነበራቸው በጣም አመሰግናለሁ ዛሬ ነው ማለቀ ሳታየው አለቀባችሁ አሁን ደግሞ ወደ ሌላ ኤግዚቢሽን ማዕከል ሄዳለሁ ላምበረት